ሰላም ጣና እስጥልን የተከብራችሁና የተወደዳችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምናመሻችሁ በያላችሁበት ይህ ምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያለን የህዳር 20 ቀን 2018 ዓመተ ምህረት የጣና ቴሌቪዥን የምሽት ዜናችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት የሰዓቱን ዜናዎች እንድትከታተሉን በአክብሮት እየጋበዘን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ህዝባዊ ድርጅት ከቀጥር በኋላ ባሳለፈው ውሳኔ የውጭ ጉዳይ ሐላፊውንና የመረጃና ደህንነት ሐላፊውን ማገዱን አስታው ተጠንቀቋል ለሁለቱ ሥራ አስፈጻሚዎች መታገድ ምክንያቱን ባያቀርብም ሁለቱ ግለሰቦች ከማንኛውም የድርጅቱ እንቅስቃሴም እንዳትደርሱ ተብለዋል። የሰዓቱ ዜናችን በቀዳሚነት ያስደምጣችኋል። የአማራ ፋኖ ብሔራዊ ኃላፊ ቴዎድሮስ ህዝብ በበኩሉ የሰራዊት መልሶ ማደራጀትና ተቋማዊ ቅርጽን ማሳደግ ስራ ላይ እየሠራ መሆኑን አስታውቋል። የጎጃሙ ተጋድሎና ድርጅታዊ ስራዎች በምን መልኩ እየቀጠሉ ነው የሚለውን በዝርዝር ዜናችን ይደምጣል። የታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ የትግል ፍሬ የሆነው ግዙፉ ገብርየ ክፍለ ጦር አሁን በምን ሁኔታ ላይ ይገኛል? ከሁለት ዓመት በፊት በአንድ ዘመቻ አምስት ማኔጅመንት የብልጽግናው ሰራዊት ያወደመውን ክፍለ ጦር አሁናዊ ቁመና አስመልክቶ የክፍለ ጦሩ አመራር የሰጠውን ማብራሪያ አሁናዊ እየተጋሉ መረጃዎቹን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ከቆያችሁ የምሰሙት መረጃችን ነው። ህወሓት የአንበሳ ጉበትና የነብር ወተት ካልተሰጠኝ ማዱ ላይ አልቀርብም ብሏል። ተፈናቃዮችን ለፖለቲካ መደራደሪያ አድርጎ የያዘው ህወሓት ያስቀመጣቸው ቅድመ ሁኔታዎች ምንድናቸው? የፖለቲካ ተንታኞች በጉዳዩ ዙሪያ የሰጡት ማብራሪያስ ምን ይላል የሚለውን በሳቱ ዜናችን ዝርዝሩ ይደመጣል። ኢሳይያስ አፈወርቂ ፖርት ሱዳን ሲገቡ የተፈጠረው ምንድን ነው የፕሬዝዳንቱ የፖርት ሱዳን ጉዞ አላማና ግቡስ ምንድን ነው ከዚህ በፊት ወደ ፖርት ሱዳን የተጓዙት የብልጽግናው ተወካዮች ሲመለሱ ምን ተብለው ነበር የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ሌላው የምሽቱ ዜናችን ነው ሰዓቱን ጠብቆ ይቀርብላችኋል እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው የህዳር 20 ቀን 2018 ዓ.ም ተመረተ የምሽት ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል በድጋሚ እስከመጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን አፋድ ማስረሻ ሰጤን ካባልነት አገደ። የአማራ ፋኖ ህዝባዊ ድርጅት ዛሬ ከቀትር በኋላ ባሳለፈው ድንገተኛ ውሳኔ ካፕቴን ማስረሻ ሰጤንና አቶ መስፍን አባተ ወይም መስፍን ከፈለኝን ካባልነትና ከስራ አስፈጻሚነት ማገዱን አስታወቀም። በካፕቴን ማስረሻ ሰጤ ምትክም አርበኛ ኢንጂነር አሻግሬ ባየን የአፋድ ጎጃም ጠቅላይ ግዛት እዝ መሪ አድርጎ መርጧል። አፋድ ለጣና ቴሌቪዥን በላከው መረጃ የአማራ ህዝብ የሉና ትግል ዘመን ቀያሪ የሆነ ራዕይና መርህ ያለው ማኒፌስቶን መሰረት ያደረገ ደን የገባንበት የመከላከል ጦርነት ባለም አቀፍ የጦርነት ህግ ማዕቀፍ እንዲፈጸም ጥብቅ ቁጥጥር የሚያደርግ በውስጥ አሰራሩ ውስጥ ዲሞክራሲና የህግ የበላይነትን ያሰፈነ ባለም አቀፉ ማህበረሰቡ ዘንድ ክብርና ዕውቅና ለመጎናጸፍ የበቃ አታጋይ ድርጅት ነው ሲል ገልጿል። ድርጅቱ በመግለጫው አክሎም በዚህም ሳቢያ የአማራ ጠላቶች አፋሕድን ለማፍረስ ከውስጥም ከውጭም ከፍተኛ ርብርብ እንዳደረጉ ህዝብ ጠንቅቆ የሚያውቀው ሀቅ ነው። የአመራር አባላት ላይ ያነጣጠረ ተደጋጋሚ የድሮን ጥቃቶችና በቅጥረኞች የግድያ ሙከራዎችን ጨምሮ መጠነ ሰፊ የስም ማጥፋቶች ተፈጽመዋል። በተጨማሪም የውስጥ ካድሬዎችን በገንዘብና የተለያዩ መደላዮች በማታለል ትግሉን ለመጥለፍም ተደጋጋሚ ሙከራዎች ተደርገዋል። በዚህም ሂደት ውስብስብ ክስተቶችን በጥበብ በማለፍ አፋሕድ የአመራር ብቃቱን ለጠላት በተግባር አሳይቶበታል። ሆኖም ከህዝብና አባላት በተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ ሁለት የስራ አስፈጻሚ ኮሚቴ አባላት ላይ ለረጅም ጊዜ በጽሞናና በጥንቃቄ ማጣራት ስራና ውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠትና ለህዝብ ይፋ ማድረግ አስፈልጓል በማለት የካፕቴን ማስረሻ ሰጤንና አቶ መስፍን አባተን ከአባልነት ጨምሮ ማገዱን አስታውቋል። አፋድ ሁለቱን ግለሰቦች ከአባልነት ጭምር ያገደበትን ምክንያት ይፋ ባያደርግም ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲነጋገሩ ውክልና ተሰጥቷቸው እንደማያውቅ በዚህ አጋጣሚ እንገልጻለን ብለዋል። በካፕቴን ማስረሻ ሰጤ ቦታ ምክትሉ የነበረው አርበኛ እንጂነር አሻግሬው ባየ የዙ መሪ ሆኖ መመደቡን አስታውቋል። የቀድሞው የባልደራ ስራ አስፈጻሚ አባልና በኋላም የአፋድ ስራ አስፈጻሚና የመረጃና ደህንነት ኃላፊ የነበሩት አቶ መስፍን አባተ ወይም መስፍን ቀደም ሲል ከአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴን ጋር በጎን ሲነጋገሩ የድምጽ ቅጅ እንደወጣባቸው ይታወሳል። በወቅቱም የአማራ ፋኖ ሕዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ አቶ መስፍንን ላልተወሰነ ጊዜ እገዳ ጥሎባቸው እንደነበር የሚታወስ ነው። የአማራ ፋኖ ሕዝባዊ ድርጅት አፋድ በሁለቱ ስራ አስፈጻሚዎች እገዳ ጉዳይ የሚሰጠው ተጨማሪ ማብራሪያ ካለ ይዘን የምንመለስ መሆኑን እየገለጽን ወደ ተከታዩ ዜናችን እናልፋለን። ከውጊያው ጎን ለጎን አዲስ ኃይል እያደራጀን ነው። ፋን ነው። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስዝ ተቋማዊ መዋቅሩን የማሻሻልና ህዝቡን መልሶ ማደራጀት ላይ ስኬታማ ስራ እየሰራ መሆኑን ገለጸ። የብልጽግናው ስርዓት በአማራ ህዝብ ላይ ዘርፈ ብዙ ጥቃት ለማድረስ የላከውን ሰራዊት በሚገባ እየመከተ መሆኑን የገለጸው እዙ ከብርቱ ውጊያው ጎን ለጎን ደግሞ አደረጃጀቱንም እያዘመነ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ የ206ኛ ኮር አደረጃጀት ዘርፍ መምሪያ የመልሶ ማደራጀት ተግባሩን በተቀላጠፈ ሁኔታ እየፈጸመ እንደሚገኝ የኮሩ ቃል አቀባይ ክፍል ገልጿል። በጎጃም ጠቅላይ ግዛት የገባውን የብልጽግናውን ሰራዊት በየጊዜው እያስኮበለለ መሆኑን የገለጸው የኮሩ ቃል አቀባይ ክፍል የጠላትን ኃይል ከማሳሳት በተጨማሪም በውጊያ የምንማርከውን መሳሪያ የሚታጠቅና የአማራን ህዝብ የሉና ትግል ከግብ የሚያደርስ ሰራዊት ማደራጀት ስራ እየሰራን ነው ብለዋል። የኮሩ ቃል አቀባይ ክፍል አክሎም ሁለት መቶ ስድስተኛ ኮር በተቋቋመ በአጭር ጊዜ ውስጥ መዋቅርን በማሻሻል ሰራዊቱን ለተሻለ ግዳጅ እያበቃ ነው ሲል የገለጸ ሲሆን፣ ከጠላት ጋር ከሚደረገው ውጊያ ጎን ለጎን ኮሩ በመልሶ ማደራጀት ተግባሩ ትኩረት ሰጥቶ እየተንቀሳቀሰ ነው ብለዋል ተናግሯል። የአፋባ አጼ ቴዎድሮስዝ 206ኛ ኮር በስሩ ያሉ ክፍለ ጦሮችን በማደራጀት ሰራዊቱን በጠንካራ ሻለቆች እያዋቀረ እንደሚገኝ የህዝብ ግንኙነት ክፍሉ አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስዝ በሚንቀሳቀስባቸው ቀጠናዎች የህዝብ አገልግሎት ሰጪ ተቋማትን አጠቃሎ በአዲስ የተደራጀው ጊዜያዊ አስተዳደር ኮሩ በሚንቀሳቀስባቸው ቀጠናዎች በሚገኙ ወረዳዎችና ቀበሌዎች ቢሮ በመክፈት አገልግሎት መጀመሩንም የህዝብ ግንኙነት ክፍሉ ጨምሮ ገልጿል። የተደራጀው ጊዜያዊ ህዝባዊ አስተዳደርና የቀበሌ መዋቅር በተሳካይ ስራ አፈጻጸም ላይ እንደሚገኝ ያረጋገጠው የአፋ ባጼ ቴዎድሮስ ዝ 206ኛ ኮር ቃል አቀባይ ክፍል ከአደረጃጀት መምሪያ የተሰጠውን ድርጅታዊ ተልዕኮ በብቃት እየተወጣ እንደሚገኝ ተገልጿል። በቅርቡ የተዋቀረው 206ኛ ኮር አዲስ የሥራ ስምሪት ወስዶ ከተንቀሳቀሰበት ጊዜ ጀምሮ በርካታ ተግባራት ማከናወኑን የገለጸው የኮሩ የህዝብ ግንኙነት መምሪያ በኮሩ 24ኛ ክፍለ ጦር መልሶ ማደራጀት ስራውን ሙሉ በሙሉ ያዋቀረ ሲሆን፣ የክፍለ ጦር ቃኝና መሐንዲስን ጨምሮ ቀጠናውን ሸፍነው የሚንቀሳቀሱ ጠንካራ ሻለቆችን በማደራጀት 24ኛ ክፍለ ጦር የሚሰ የሚሰጣውን ግዳጅ በብቃት ለመወጣት በሚያስችል ቁመና ላይ እንደሚገኝ አክሎ ገልጿል። ከመልሶ ማደራጀት ተግበራው ጎን ለጎን ከአካባቢው ማህበረሰብ ከአገር ሽማግሌዎች ሴቶችና ነጋዴዎች እንዲሁም ከመላው ሰራዊቱ ጋር አስቀድሞ ውይይት ያደረገው 206ኛ ኮር ግዳጆችን በብቃት ለመወጣት የማህበረሰቡ ተሳትፎ አይነተኛ ሚና እንደነበረውም አጽኖ ሰጥቶ ገልጿል። ይህ በእንዲህ እንዳለ በዚሁ አጼ ቴዎድሮስ ዝ ስር የሚገኘው 201ኛ ኮር ነጻ ካወጣቸው አካባቢዎች ከሚኖረው ህዝብ ጋር የሚያደርገውን ውይይት አጠናክሎ መቀጠሉን አስታውቋል። በተከታታይ ቀናት ከተለያዩ የህብረተሰብ ክፍሎች ጋር የተወያየው 201ኛ ኮር ዛሬ ደግሞ በሸበልበረንታ ወረዳ የሲቪል ሰርቪስ ሰራተኞች ጋር ውይይት ማካሄዱን የኮሩ ቃል አቀባይ አርበኛ ሀብታሙ የሱፍ ተናግሯል። የአፋ ባጼ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦርና የሸበልበረንታ ጊዜያዊ መንግስት በሸበልበረንታ ወረዳ ገዳያሱ ቀበሌ ከሚገኙ ከሲቪል ሰርቫንት ሰራተኞች ጋር ሰፊ ውይይት በማድረግ መግባባት ላይ መድረሳቸውን አስታውቋል። ክፍለ ጦሩን የማይነቃነቅና በወጀብ የማይናጥ አድርገነዋል። ፋኖ በታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ የተመሰረተውና የብልጽግናው ሰራዊትን በተደጋጋሚ ጊዜ ጠላት ቀይ መስመር ብሎ የለየው ገብርዬ ክፍለ ጦር የውስጥ ተሃድሶና ብርቱ ውይይት በማድረግ የክፍለ ጦሩን ሁለን ተናዊ አቅም ማሳደጉን የገብርየ ክፍለ ጦር ቃል አቀባይ አርበኛ ደሞዝ ግዳፍ ተናገረ። አርበኛ ደሞዝ አሁናዊ የክፍለ ጦሩን እንቅስቃሴ አስመልክቶ ጣና ቴሌቪዥን ጋር በነበረው ቃለ ምልልስ እንደገለጸው ክፍለ ጦሩን በቀላሉ የማይነቃነቅና ወጀብ የማይናውጠው ተቋም ለማድረግ ያለ እረፍት እየሰራን እንገኛለን። ከሰሞኑም ክፍለ ጦሩ ከሚሸፍናቸው ቀጠናዎች መካከል አንዱ በሆነው ሰደሙጃው ወረዳ የብርጌዳ ደረጃጀትን መልሶ የማደራጀት የመገምገምና፣ ያሉ ችግሮችን በመቅረፍ ሰራዊቱን ለተሻለ ግዳጅ ዝግጁ የማድረግ ስራ ስንሰራ ቆይተናል ሲል አክሎ ገልጿል። የብልጽግናው ሠራዊት ገብርየ ክፍለ ጦርን ለማፈን ተደጋጋሚ ሞከራ ሲያደርግ ቢቆይም ክፍለ ጦሩ የተደራጀበት ወታደራዊ ዲሲፕሊንና የትግል ዓላማ ጽናት ልክ የሚታገሉት አጋዮች በብርታት መክተው መመለስ ችለዋል። አሁንም በአፋር ጎንደር፣ ጠቅላይ ግዛት እዝ 206ኛ ኮርስር የሚገኘው ይኸው ክፍለ ጦር ራሱን እያሳደገና መዋቅሩንም እያስተካከለ መሆኑን የክፍለ ጦሩ ቃል አቀባይ ተናግሯል። ገብርየ ክፍለ ጦር በርካታ የውጊያ ቀጠናዎችን የሚሸፍን ግዙፍ ሰራዊት ይዞ የተቋቋመ ሲሆን የክፍለ ጦሩ መስራች ታላቁ አርበኛ ሜጀር ጄኔራል ከፍያለው ደሴ በሕይወት በነበረበት ወቅት ብልጽግና ያዘመተበትን ሰራዊት አምስት ሬጅመንት ሙሉ በሙሉ መበተን የቻለ ግዙፍ ኃይል መሆኑ ይታወቃል። ክፍለ ጦሩ ራሱን በማደራጀትና ውስጣዊ አቅሙን የማሳደግ ስራ በመስራት የውጊያ አቅሙን ከነበረውን በበለጠ ከፍ የማድረግ ስራዎችን እየሰራ መሆኑን ቃል አቀባዩ አርበኛ ደሞዝ ገልጿል። አርበኛ ደሞዝ ከጣና ቴሌቭዥን ጋር ያደረገውን ቃለ ምልልስ ተከታትለን እንመለስ። በተለይ በሰዴሙጃ ወረዳ በገብርዬ ክፍለ ጦር በግዙፍ ገብርዬ ክፍለ ጦር ውስጥ የነበሩ የብሪጌድ አባላቶችን የማጠናከር ስራ ስትሰሩ እንደሰነበታችሁ ይታወቃልና አጠቃላይ እንዲያው ገብርዬ ክፍለ ጦር ውስጥ ያለበት ቁመና አሁን ላይ እንዴት ይገለጻል በአንተ አንደበት? አይ መልካም ወንድም ገብርዬ ክፍለ ጦር ከእለት ተእለት የመዋቅር አደረጃጀቶችን አዲስ ሪፎርሜሽን የሚያስፈልጋቸውን እያደረገ በስራ ተጠምዶ ያለ ተቋም ነው። በዛውም ልክ ጠላት በይህ አዲስ አመት በሁለት ሺ አስራ ስምንት ብቻ ከሰባት ተስምንት በላይ አፈናዎችን ለማድረግ ሞክሯል። በአንዱም አልተሳካለትም። ስለዚህ በሁለቱም የተሳለ ሰይፍ ሆነን በአደረጃጀቱም በውጊያውም እየሰራን ነው ያለ ነው ገብርዬ ክፍለ ጦር። የማይነቃነቅና የማይናወጥ ተቋም ለማድረግ ሌት ተቀን እየሰራን ነው የምንገኘው። ከዚህ ከገብርዬ ክፍለ ጦር ስራዎች አንዱ የሰደም ውጊያ ቀጠና የብርጌድ አወቃቀርና አደረጃጀት በአዲስ መንፈስ፣ በአዲስ እይታ አንዳንድ ከህዝብ የሚመጡ አስተያየቶችን ጨምሮ ሌሎች አንዳንድ ህጸጾች ነበሩ። ህዛ ቀጠና ላይ በተለይ መንግስት የእና አርበኛ ሞገስ አለሜ መስዋዕትነትን ተከትሎ ያን ቀጠና የባንዳ ሚኒሻ እና የዘራፊዎች ማጠራቀሚያ ለማድረግ ህዝቡንና ፋኖ ለመለያየት ያልሰራው ስራ የለም። በእምነት ሳይቀር ገብቶ በእምነት ተቋማት ሳይቀር ገብቶ ለመፈረካከስ ጥሩዋል ፋኖን ከእስልምና አማኞች ጋር ፋኖን ከኦርቶዶክስ አማኞች ጋር ሁሉ ሳይቀር የትርምስ ቀጠና ለማድረግ ፋኖን ከህዝብ ለመነጠል በጣም ሰርቶበታል። ያን ቀጠና ያን ሁሉ ለማስተካከል ነው ሂደን የነበረ መልካም የሚባል ውጤት አሳይተን የመጣ ነው። በእርግጥ አሁንም የቀሩ ስራዎች አሉ። ይህን ስራ የማለስለሱን ስራ ከሰራም በኋላ አሁንም ዳግም እንደምንመለስ ነው ተስፋ የማደርገው። በዚህ ልክ ነው ያለው። ወንድም አለ እጅግ አድርጌን የማመሰግነው አርበኛ ደሞዝ እንግዲህ በተለይ ሁለት መቶ ስድስተኛ ከፍያለው ደሴ ኮር በተለይ እንግዲህ በስመጥሩ በተለይ ለአማራ ህዝብ ራሱን አሳልፎ በሰጠው አርበኛ ሜጀር ጄኔራል ከፍያለው ደሴ የተሰይሞ በርካታ ድሎችን ሲፈጽም እንደነበር ይታወቃል። እና አጠቃላይ የሁለት መቶ ስድስተኛ ኮር አሁናዊ ሁኔታ እንዴት ይገለጻል? እንግዲህ በቅርቡ እንኳን ብንመለከተው በተለይ በሰማዳ አውራጃ የሚንቀሳቀሰው ጄኔራል ሃይሌ ዞባን ተከፍለ ጦር ከ25 ተከታታይ ቀናት በላይ በውጊያ ላይ መሰንበቱ ይታወቃልና በተለይ ኮሩ ከዚህ በፊት የሚታወቅበት አንዱ ለአንዱ ክፍለ ጦሮች ከክፍለ ጦሮች የሚያደርጉት የጥምረትና የትብብር ውጊያ ይታወቃልና አሁንስ በቀጠናው ላይ እንደዚህ አይነት ነገሮች አሉ ወይ? በተገቢ ሁኔታ ስራውን እየሰራ ነው ማለት ይቻላል ወይ ኮሩ? ይህ የህልውና ትግል ነው እና ይህ የህልውና ትግል አንዳንድ የአሰራር ክፍተቶች ሊኖሩ ይችላሉ። ማንም ሰው ይሳሳታል። ቀጠናውን ግን የበለጠ ለማዘመን የበለጠ ለመደጋገፍ እየሰራን ያለን ያለ ነው። እንደ ሜጀር ጀነራል ከፍ ያለው ደሴ ኮር ባልከው ልክ ይህ የኳሳ ቀጠና ልክ ሰደሙጃ ቅድም ባብራራውልህ መንገድ ነበር የነበር አሁን ተወርዋሪው ባንተ አባተ ክፍለ ጦርና ኃይለ መለሰ ክፍለ ጦር ተዋህደው ቀጠናውን ህዝባዊ ስላደረጉት ቀጠናውን የሌቦች መፈንጫ ከመሆኑ ወጥቶ ወደ ተቋማዊ አሰራር ሲገባ ጠላት 24 ሰዓት የኳሳ የኳሳ እያለ ወደ ኃይለ መለሰ ዘው ባንተ ክፍለ ጦር ላይ ከባድ ጫና እያደረገ እንደሆነ ሁላችንም ገምግመነዋል፣ ተረርተነዋል። ነገር ግን ይህ ጫና ባልተናነሰ መልኩ ገብርዬ ክፍለጦር ጦር ላይ አለ። ይህ ጫና ባልተናነሰ መልኩ ተራራው ራስ ጉና ክፍለ ጦር ላይ አንበሳው ጋይንት ላይ ሁሉ አለ። ደፈጣ ያልሞከረበት፣ አፈና ያልሞከረበት ሰዓት የለም በየትኛውም አካባቢና አንዳንድ ስራዎችን አስተካክለን ጥላት ከናካቴውም የሚመታበትን ፍጹም የሚመታበትን ካልመቱት ስለማይመለስ ጥላት ፍጹም የሚመታበትን እስትራቴጂ እየነደፍን ነው ያለነው እና በዛ ልክ ነው የምገልጹ። እኛ ከሌለን የትግራይ ህዝብ የለም። ህዋት ህዋት ማለት መስመር ነው። ህዋት የለም ማለት የትግራይ ህዝብ የለም ማለት ነው እያለ ከትጥቅ ትግል ጀምሮ የፖለቲካ ጽንሰ ሐሳብ ሲያስተምር የነበረው ህዋት፣ የህዋት አለመኖር የትግራይን ህዝብ ለመበተን ስለሚጠቅማቸው ነው ጠላቶቻችን ህዋት ሊያጠፉት የሚሞክሩ ሲሉ የቡድኑ ቃል አቀባይ አቶ ሚካኤል አስኪዶም ተናግረዋል። አቶ ሚካኤል አስጊዶም ከህዋት ሚዲያዎች ጋር ባደረጉት ቃለ ምልልስ ህዋት ከሌለ የትግራይ ህዝብ የመበተን እድሉ በጣም ሰፊ ነው ሲሉ እየተናገሩ ሲሆን፣ ያለ ህዋት የትግራይ ህዝብ ምንም ነው፣ ያለ ህዋት የትግራይ የትግራይ ህዝብ የለውም የትግራይ ህዝብ ህልውናው በህወሓት መኖር ላይ እየተመሰረተ ነው ብለዋል። በምርጫ ቦርድ የተሰረዘው ህወሓት ወደ ወልቃይት ካልገበው እያለ በርካታ ታጣቂ ኃይል አሰልጥኖ ለወረራ እየተዘጋጀ ሲሆን፣ ተፈናቃዮች ወደ ወልቃይት ጠገዴ ሲመለሱ እኔ ካልፈቀድኩና ያስቀመጥኳቸው ቅድመ ሁኔታዎች ካልተሟሉ ተፈናቃዮችን አለቅም ብለዋል። የቡድኑን አቋም አስመልክቶ የተናገሩት አቶ ሚካኤል አስጊዶም ተፈናቃዮች ወደ ወልቃይት ጠገዴ ከመመለሳቸው በፊት ቅድመ ሁኔታዎች መሟላት ይገባቸዋል። ብለዋል የቡድኑ ቃል አቀባይ በጋዜጣዊ መግለጫቸው አክለውም ህወሓት መሟላት አለባቸው ያላቸውን ባላራት ነጥብ ቅድመ ሁኔታዎች አስቀምጠዋል ህዋት እነዚህ ቅድመ ሁኔታዎች ካልተሟሉ ላይ ተፈናቃዮችን አለቀም ሲል ያስቀምጣቸው ቅድመ ሁኔታዎች የአማራ ኃይሎች ሙሉ በሙሉ አካባቢውን ለቀው መውጣት አለባቸው የሚለው ቀዳሚው ነው። ህዋት በቅድመ ሁኔታ ያስቀመጠው ነጥብ አማራው ከአማራ መሬት ይውጣልኝ የሚለው አስገዳጅ ነጥብ መሆኑን የተመለከቱ የፖለቲካ ተንታኞች ሲናገሩ፣ ሕዋት ከጀርባ ሆኖ አይዞ ያለው ኃይል ስላለ ሊሆን ይችላል ይህን ቅድመ ሁኔታ ያስቀምጠው ሲሉ ተናግረዋል። ሌላው የህዋት ቅድመ ሁኔታ ተብሎ የተቀመጠው ነጥብ ደግሞ በአማራ ክልል መንግስት ስር የተዋቀረው አስተዳደር መፍረስ ይኖርበታል የሚለው ነው። ወልቃይ ጠገድ የአማራ ማንነትና ወሰን አስመላሽ ኮሚቴ ያዋቀረውን ጊዜ አስተዳደር ነው ህወሓት በባዲን የተዋቀረው አስተዳደር መፍረስ አለበት ሲል የገለጸው ከዚህ በተጨማሪም በጦርነት ወቅት ወደ አካባቢ ሄደው የሰፈሩ በሙሉ መውጣት ይኖርባቸዋል እና የአካባቢው አስተዳደርና ጸጥታ በትግራይ ክልል መንግስትና በትግራይ የጸጥታ ኃይል ስር መሆን ይገባዋል የሚሉት ይገኙበታል። በእነዚህ የህወሓት አራት ቅድመ ሁኔታዎች ዙሪያ አስተያየታቸውን የሰጡ የፖለቲካ ተንታኞች ሲናገሩ ህወሓት ያስቀመጣቸው እነዚህ አራት ቅድመ ሁኔታዎች ተፈጻሚ መሆን የማይችሉ መሆናቸው ጠፍቶ ሳይሆን ጦርነቱን ለመጀመር የቅድመ ዝግጅት ሂደቱን ማብሰሪያዎች ናቸው በማለት ገልጸዋል። ከሳምንታት በፊት የህዋት የዲያስፖራ ክንፍና የቡድኑ ሊቀመንበር ደብረጽዮን ገብረ ሚካኤል በዙም ስብሰባ ባደረጉበት ወቅት የፕሪቶሪያው ስምምነት አልተከበረም ብለን ጦርነት ካልከፈትን ወልቃይትን መልሰን ማግኘት አንችልም ሲሉ አንድ የህዋት ዲፕሎማት መናገራቸው አይዘነጋም። ሰሞኑን በተፈናቃዮች ስም የተቀመጠው ቅድመ ሁኔታም የማይፈጸመውን በመጠየቅ ጠይቄ ምላሽ ሳጣ ወደ ጦርነት ልገባ ተገድጃ አለው ለማለት የታሰበ እንደሆነ የፖለቲካ ተንታኞች ተናግረዋል። ለዚህ የህወሀት የጦርነት እቅድ ሲባልም የትግራይ ህዝብ ሕልውናው በህወሀት ህልውና ላይ የተመሰረተ ነው፣ ህወሀት ከሌለ የትግራይ ህዝብ አይኖርም። ስለዚህ ህወሀት ለሚያደርገው የጦርነት ጥሪ ህዝቡ ተባባሪ መሆን ይገባዋል ሲል ህወሀት በቃል አቀባዩ በኩል መልእክት አስተላልፏል። የኢሳያስ አፈወርቂ ሱዳን ጉዞ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ጉዞ ከተመለሱ ከሁለት ሳምንታት በኋላ ዛሬ ሱዳን ገብተዋል። ፕሬዝዳንቱ በሱዳን ቆይታቸው ከሱዳን ወታደራዊ ምክር ቤት ሰብሳቢ ጄኔራል አብዱል ፈትህ አልቡራን ጋር በጊዜያዊ መቀመጫቸው ፖርቱ ሱዳን ተገናኝተው መምከራቸውም ታውቋል። ከብልጽግናው ሊቀመንበር ጋር የነበራቸውን ለህዝብ ግልጽ ያልተደረገ ግንኙነት ካበላሹ በኋላ ሁለቱም ኃይሎች የጦርነት ቅስቀሳና ዛቻ እያደረጉ ይገኛሉ። የብልጽግናው ሊቀመንበር በቅርቡ በፓርላማ ቀርበው ኤርትራ ኤርትራውያን ላይ ብርቱ ዛቻ ካሰሙ በኋላ ፕሬዝዳንት ኢሳያስ በተከታታይ ወደ ግብፅና ሱዳን ጉዞ በማድረግ አጋሮችን የማሰባሰብ ስራ ቀጥለውበታል። አቶ ኢሳያስ በሱዳን ወታደራዊ መንግስት ጊዜያዊ መናገሻ ፖርት ሱዳን ሲገቡ የወታደራዊ ምክር ቤቱ ሰብሳቢ ጄኔራል አብዱልፈታ አልቡራንን ጨምሮ ከፍተኛ የጦር መኮንኖች ደማቅ አቀባበል አድርገውላቸዋል። አቶ ኢሳያስ በጦርነት በምትታመሰው ሱዳን መገኘታቸው አነጋጋሪ ቢሆንም የጉዞቸውን አላማ ጠንቅቀው የተረዱ የአፍሪካ ቀንድ ፖለቲካ ተንታኞች ግን የፕሬዚዳንቱን የፖርት ሱዳን ጉዞ መሰረታዊና ወቅቱን የጠበቀ ሲሉ ገልጸውታል። ሌተናል ጄኔራል አልቡራን በፈገግታ ታጅበው ከፕሬዝዳንት ኢሳያስ ጋር በሚጓዙበት ወቅት የሱዳን የጦር መኮንኖች አንድ እጃቸውን ጨብጠው ወደ ላይ በማንሳት የድል ምልክት ሲያሳዩም ታይተዋል። ይህ ፈገግታና የድል ምልክት በብልጽግናው ሊቀመንበርና በተባበሩት አረብ ኤምሬቶች ለሚደገፈው የፈጥኖ ድራሽ ኃይሉ የተላለፈ መልእክት ነው ሲሉ ወታደራዊ ተንታኞች ገልጸውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሱዳን እየተካሄደ ያለው የእርስ በርስ ጦርነት እንዲቆም ጥሪ ባደረጉበትና ሁለቱም ተዋጊ ኃይሎች ተኩሱ ከምናቆም መኖር ብናቆም እንመርጣለን ብለው ሰራዊታቸው እንግፋ ብለው እያሉ ባሉበት በዚህ ሰዓት አቶ ኢሳያስ ፖርት ሱዳን መገኘታቸው ትርጉሙ ብዙ መልእክት አለው። በተለይም ከብልጽግናው ሊቀመንበርና ከተባበሩት አረብ ኤሚሬቶች ጋር የጠበቀ ግንኙነት ያላቸው ጀኔራል ሐምዳን ዳጋሎ የኃይል ሚዛናቸው ጎላ ያለ ቢሆንም ከአልቡራን በኩል ያሉትን ኃይሎች ቁጥር ከፍ እንዲል የሚያደርግ ነው። ከአቶ ኢሳይያስ በተጨማሪም የግብፁ ውጭ ጉዳይ ሚኒስተር ባድር አብደላቲ ወደ ፖርት ሱዳን ተጉዘው ከጀኔራል አልቡራን ጋር መነጋገራቸው ይታወሳል። የህወሓት ከፍተኛ ወታደራ አዛዦች እና አንድ ሙሉ ታጣቂ ኃይልም እንዲሁ ከአልቡራን ጎን ተሰልፏል። አልቡራን በግብጽና በህወሓት እየተደገፈ ፉ ባሉበት ሰዓት የኤርትራው ፕሬዝዳንት በግልጽ ድጋፍ በማሳየት የኃይል ሚዛኑን ከዳርፉር ግዛት ወደ ካርቱም ዳይናስቲ እንዲሳብ ያደርገዋል የሚል ግምት አለ። አሜሪካ ያቀረበችውን የተኩስ አቁም ስምምነት አልቦራንም ዳጋሎም አልቀበለውም ማለታቸውን ተከትሎ የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቦሎስ ሁለቱንም የሱዳን ተፋላሚዎች ማነጋገር የጀመሩ ሲሆን በጉዳዩ ላይ ተፋላሚዎቹ ተቃራኒ ግብረ ምላሽ መስጠታቸው ይታወቃል። በሱዳን ሰላም ለማምጣት በሚል በአራቱ ሀገራት ማለትም በአሜሪካ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የተቀረጸው የተኩስ አቁም ምክረ ሀሳብ ተግባራዊ እንዲሆን አሜሪካ ፍላጎት እንዳላት የተገለጸ ሲሆን ማሳድ ቦሎስም ይህንን ለሁለቱም ተፋላሚዎች በግልጽ አሳውቀዋል። ነገር ግን በሌተናል ጄኔራል አልቡራን የሚመራው ወታደራዊ መንግስት ይህንን እቅድ እንደማይቀበል በይፋ መግለጹ የሚታወቅ ነው። በተጨማሪ አልቡራን በትራምፕ አማካሪ ላይ ያላቸውን ቅሬታ በአደባባይ አሳውቀዋል። ይህ በእንዲህ እንዳለ ተቀናቃኙ የፈጥኖ ድራሽ ኃይሉ ደግሞ የአሜሪካን ጥሪ በመቀበል የተናጠለ የሶስት ወር ተኩስ አቁም ማወጁን ይፋ ቢያደርግም ጦርነቱ ግን አሁንም እንደቀጠለ ይገኛል። ሱዳን በእነዚህ ወሳኝ ሁኔታዎች በተከበበችበት ወቅት ዛሬ ፕሬዝዳንት ኢሳያስ ወደዚያው ሲያቀኑ በጄኔራል አልቡራን ደማቅ አቀባበል የተደረገላቸው ሱዳን ወሳኝ ኢኮኖሚያዊ የኃይል ሚዛን ማስጠበቂያዋን የነዳጅ መስመር በፈጥኖ ድራሽ ኃይሉ ሊነጠቁ በተቃረቡበት ሰዓት የተገኘ ልዩ ድጋፍ በመሆኑ ነው። የብልጽግናው መንግስት ከወራት በፊት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳንና የብሔራዊ መረጃና ደህንነት ዳይሬክተሩን ሬድዋን ሁሴንን ወደ ፖርት ሱዳን ልኮ ያለ ስኬት መመለሳቸው ይታወሳል። ጄኔራል አልቡራን የብልጽግናው ሊቀመንበር ተጋጣሚውን ሐሚቲን መደገፋቸውን ተከትሎ በኢትዮጵያ መንግስት ላይ ያለው አቋም ይታወቃል። ህወሓትም ቢሆን ማይካድራ ላይ ንጹሐንን በጅምላ ገድሎ የሸሸውንና ሳምረ የተባለውን ነፍሰ በላ ታጣቂ ቡድን በሱዳኑ ጦርነት በክፍያ ከአልቡራን ጎን ተሰልፎ እንዲዋጋ ሲያደርግ መክረሙ አይዘነጋም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ፣ ተመልካቾቻችን የመሸት ጣና ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።